ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ድድብ ማለት ነው። ስሙ፣ ማሰብ አቁሙ። አብዛኞቻችሁ ማለት ነው፣ ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው። ድድብ ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛ እንትን ቢያደርገኝስ እንደዚያ ቢያጋጥመኝስ፣ ኳልኩሌት ታደርጋለህ። የራስን ውድቀት ለማምጣት እኔ የራሴን ውድቀት ኳልኩሌት ማድረግ አቁም ያለው። ምክንያቱም ድድብ ያልኩኝ ድድብ ያልኩኝ በረከት በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣለኝ ነው የምፈልገው። ሌላ ነገር ግዴታ አይለኝም። ድድብ ማውራ ነገርም ለራሱ አላውቅም በቃ በቃ እናገራለሁ፣ ግን እናገራለሁ ካሜራዬን ከፍቼ አሁን የተናገርኩት ነገር እኮ አንዳንዱን ያናድድ ይችላል። ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ፣ ድድብ ለታዋቂነቴ፣ ድድብ ለሁሉም ነገር ድድብ፣ እዛው እዛው። አዋቂነትማ ኖረንበታል፣ አዋቂነት ኖረንበታል። እኔ አውቄ አውቄ ማለት ነው ያገኘሁት ምንድን ነው ዝምታ። አውቄ አውቄ ያገኘሁት ምንድን ነው መታሰር እ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ ድድብ በቃ እንደ። በነገራችን ላይ መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰው የቪዲዮ ላይ ነፍ ነገር ሰሞኑ ደሞት መነጋገር ያሆናል ምናምን እያሉ ደደብነት የሚነግስ ሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ፣ ባለበት ደደቦች ንጉስ ይሆናል ባይ አሁን አንተ እንደተባለ ይሄ መግነንና መታወቅ፣ ኖርማሊ አዌር የሆነ የነቃ በቃ እንደው ሀላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም። ኦርሶ ሰውም ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመፅ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ ይሆን መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር በአስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት፣ እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል ያልፋልም። ሶሻል ሚዲያ ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ ሁለት ሳምንት ሶስት ሳምንት ምናምን ነው ያ አድሬስ የተደረገው ሀሳብ ግን ነገ ጠዋት ለሚኖሩ ልጆች፣ ከነገ በኋላ ላለው ጀነሬሽን መርዝ ሆኖ አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን አለመስማት፣ ድንጋይ መሆን፣ ጭራሹን ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት ኖርማሊ መደንቆር በሽታ ነው፣ እማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀና አይተነዋል ያልከው አውቀህ አታውቅም በነገራችን ላይ ምንድን ነው ያወቅህ? እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። አላ አይ ዶንት ኬር ይሄ የተናፈሰ ወር ብራቦ እንትና ከለ ከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊየን የሚቆጠሩ ሰዎች ብራቦ ሲባል አይቻሉኝ። ከዛ በኋላ በሚሊየን የሚቆጠሩ ሰዎች ደግሞ አይንላፈር ሲባል አይቻሉኝ። የትም የሚደርስ ብራቦ ነገር የለውም። ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ካይማኖት ጋር ያለው ነገር መጠማመር ምናምን አይ ዶንት ኬር አባውት ኦል ዳት። ይሄ ንግግር ግን በጣም በጣም በጣም በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቄ ምን አግኝቻለሁ? አውቀህ አታውቅም ሲጀመር። የእኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዛ ታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስትል ማወቅ አይደለም ማለት ኦል ኮንቴንት የኛ ሰው ወደኋላ ኋላ ትሬስ አርጎ ነገሮችን ስለማየ ነው እንጂ እውቀት ምን እንደሆነ፣ እውቀትን ተወ፣ ኖሌጅን፣ አዌርነስ፣ ንቃት፣ ስለ ሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም። በነገራችን ላይ አሳፋሪ ነው። የመጨረሻ ድድብና ለህዝብ መስበክ ደደብ ሁኑ ሳማንን ብሎ መጥራት እንደ ደደብ ሰዎች አደገኛ ሰው ምድር ላይ የለም። አለማወቅ መሐይምነት፣ ወይ ደሞ ቀለም ለመቁጠር በትምህርት ይፈታል። ክፋት በሆነ ነገር ይታረማል በደግነት። ብሶት፣ የብሶቱ ጉዳይ ሲሟላለት ሰው ሊታረምለት ይችላል፣ አካሄዱም ይታወቃል። ቁጡ ቫዮለንት ምናምን ሰውም ይመከራል ይገሰጻል፣ ካልም ያደርጋል። ደደብ ሰው ሞኒተር አይደረግም፣ ጭራሹ ነው፣ ለማኅበረሰብ ጠንቅ ነው። ደደብ ሆኖ የተቀየረ ዓለም ላይ ማንም አገር የለም። በደደብነት ለውጥ ያመጣ የምትሉት አገር አይደለም ቀርቶ፣ ማኅበረሰብ ቀበሌ፣ ወል ቤተሰብ ካለ በጣም ልገረም እችላለሁኝ። ኖሮም አያቅም ሲጀመር፣ የመጨረሻ የሰው ልጅ የመዝቀጥ ጥግ ነው። በደደብ ማለት ሰው እንዲማር እንዲያቅ፣ መንግስትም በአቅሙ የተረፈውም ሰው በአቅሙ መማዳ ተቋሙን ምናምኑን ቢያድለን ቢሆንልን ኢንተርኔቱን ለበጎ እንኳ ብንጠቀምበት መረጃዎችን እንድናቅ የሆነ ነገር ሪስፖንስብል እንድንሆን ማወቅ፣ ኖርማሊ ሰውን ኃላፊነት የሚሰማው ሰው እንዲሆን ከሰው ጋር የሚኖር ሰው እንዲሆን ያደርገዋል። መደብደብ ከማንም ጋር ያኖረም? ይህንን የምትሰሙ ወጣቶች፣ ልጆች ምናምን ራሱ አስቡበት። በነገራችን ላይ ማንም ሰው ህይወታችሁን ድኬት ሊያደርግ አይገባውም፣ ደድቢ ደድብ ብሎ ህይወታችሁን በዚህ መልኩ ሊያቆሞ አይገባም። ገና ለገና ይህንን ስለተናገረ አንድ ሰሞኑ የሆነ አቧራ ተነስቶ ብናን ሰው ደግፎት ከሆነ አይዶን ነው እሱ ሊሆን ይችላል። ምክንያቱም እኛ ያለንበት እንደማህበረሰብ አሁን ያለንበትን የኢግኖራንስ የድንቁርና ጥግ ያሳያል እንጂ ከዛ የጸዳ ማህበረሰብ ቢሆን ሁለት ሰው ቆሞ ሊያዳምጡ የማይገባን ሰው በዚህ ደረጃ ሰው ሰምቶ ኢንፍሉንስድ መሆኑ ልክ አይደለም። ሲጀምር ይሄ ሀሳብ ይሄ ምክራ አደገኛ ሀሳብ በጣም አደገኛ ሀሳብ በእውቀት ላይ ተመስርተው ሰዎች እውቀት ስላችሁ ዲፕ ሳይንቲስት ተመራማሪ መሆን የለባችሁም። እሱ እንዳለው ሳይንቲስትነት ጥፋት አይደለም። የኛ ሳይንቲስት ማመን ጥፋት አይደለም። በእግራችን ላይ አቺቭመንት ነው። ሊሳካ ያልተቻለ አቺቭመንት ነው በአንተ ከአገር አገር ዞሮ ዞሮ ዞሮ ዞሮ ዞሮ ለምን ለምን ሊሳካ ያልተቻለ አቺቭመንት ነው። አሁን እዚህ ውስጥ አንድ ጥሩ ነገር ይጠራል ባል ምን በእርዳታ ምናምን ከሆነ እኛ አገር አምስት ስድስት ዓመት በተለይ በቅርቡ በእከለ ዘርዝር የማልጫወሳችሁ ሰዎች የሚያረጉታል። እነሱን አንድም ሰው ሜንሽን አድርጓቸው አያውቅም። በእግራችን ላይ ራይት መንገድ ስለሰሩ የሚያረጉትን ነገር ብቻ ስላረጉ በእንደዚህ ደረጃ እብደትንና ድንቁርናን የአገርን መጥፋት የሚሰብክን ሰው ግን የሚያጅብ በጣም ብዙ ሰው መኖሩ እኛ ያለንበትን የውርደት ጥድ የሚያሳይ፣ በነገራችን በጣም ልናስብበት ይገባል። ዛሬ እናልፈዋለን ብያቸዋለሁ። ሁለት ሶስት ሳምንት አንድ ወር የሚናፈስ መት ከሆነ ነገር የሚያልፍ ትሬንድ የለው ይሄ ሶሻል ሚዲያዋ ትገር ጥሎት የሚያልፈው አሻራ ግን ይሄንን አድምጠው ልክ ነው ብሎ የሚያስቡ ልጆች ግን ነገ ጠዋት እዚህ ሀገር ውስጥ ሰው ሆኖ ትልቅ ሰው ሆኖ ይገኛሉ። እና በድድብና ምንድራ መድበስሏችሁ ከሆነ አላቅም። በእንደዚህ አይነት ሙያ ላይ ደግሞ ሽልማት የምትሰጡ ሰዎች ብትሆኑ እንዳው መንግስት፣ ፍቃድ ሰጥቷችሁ እዚ ሀገር ውስጥ እኔ አንዳንዴ ግራጅ ግብት እያለ ነው፣ መንግስት ሽልማት ሰጪ ድርጅትን እንደ ድርጅት ላይሰንስ ሰጥቶ ፍቃድ ሰጥቶ የሚንቀሳቀስ ሽልማት ሰጪ ድርጅት ከሆነ የቲክቶክ ፈጠራ ሽልማት ምናምናም ብላችሁ የምትንቀሳቀሱ ሰዎች ሪኮግኒሽንና ሽልማት የምትሰጧቸውን ሰዎች ወቁ። ሽልማት ግፋቢል ወረቀት ነው። ግፋቢል ብርጭቆ ነው፣ ዋንጫ ግፋቢል ቁሳቁስ ነው። መኪና የሚሆን ባቡር የሚሸልሙ ከፈለጉ ለምን ኤርባስ አሸልሙ። ቁሳቁስ ነው። ከሽልማቱ ጀርባ ያለው መልእክት ግን እንደዚህ መዝቀጥ፣ እንደዚህ ከስርዓት ውጪ መሆን፣ እንደዚህ የማህበረሰብን ትልልቅ ዋጋዎች መናቅና ማዋረድ፣ ደደብ ሁኑ ብሎ የሰውን ልጆች ለማበላሸት መነሳት ያስሸልማል፣ አንቱ ያስብላል፣ ስኬት ነው። ስለዚህ ነገ ጠዋት እኛም ከዚህ ብሰን ደግሞ ብናበላሽ እንሸልማለን የሚሉ ልጆች እያፈራችሁ ነው። ይህንን ፍቃድ የሰጣችሁ የመንግስት አካል አገር እያስፈረሰ መሆኑን ቢያውቀው ደስ ይለኛል። በነገራችን ላይ ሽልማት እውቅና የሚሰጠው ሰው የሚታወቅ ነገር ላረገ ሰው ነው። እውቅና የሚሰጠው ኖርማሊ ሊትራሊ ማጥፋት ነው። ሊትራሊ ማህበረሰብን የሚያጠፋ ትውልድን የሚገል ነገር ላወራ ሰው ሽልማት አይሰጥም። የማህበረሰብን ትልቅ ቫሊው ለናደሰው ሽልማት አይሰጥም። ደግሞ ማህበረሰብ ለዘለፈ ላዋረደ፣ እምነቱን ምኑን አመለካከቱን በጾታ በብሔር በምናምን ላዋረደ ሰው አንተን ጨምሮ ሌሎችንም ሰው ሽልማቱ ስማቸው መነሳት ራሱ የለበትም። የሽልማቱ መጠን ምንም ይሆን አልኳቸው? ቢሊዮን ይሁን የሽልማቱ መጠን እውቅናው፣ በዛ ስራ ተሰማርተው ያን ሰርተው ተሸለመው መባሉ መጪውን ትውልድ በሙሉ ያመክነዋል። እንደማይሆኑ የሆነ ሀገር ይኖረን አልኩ ነው አንድ ሰው እንኳን የሚቆረቆር እንዲጠፋ በሀገር አቀፍ እንደ ሀገር የሚያስብ እንደ ትውልድ የሚያስብ አንተ አንድ ግለሰብ ነህ። አሁን ቲክቶክ ላይ ብራቮ ብራቮ ንግሶች ሁሉ ሌባ ነው ይሏል። ቢሊቭ ሚ ማለት ምንም ነገር የለም። አንተን ተከትለው ስፖንሰር አድርገው ከጀርባው ነው የሚያስተዋውቁት። ይሄንን እብደት ይሄንን ውድቀት ተጠቅመው የራሳቸውን ሆድ ለመሙላት የሚሞክሩ ድርጅቶች፣ በጎ አድራጎት ድርጅት ነብያዎችን ጨምሮ በጣም አሳፋሪዎች ናቸው። ነገ ጠዋት ኖርማሊ ህዝብ ጨርሱ ህጻናት ገድሎ ታስሮ የተፈታም ሰው ፌስቡክ ላይ ይሄ ነብሰ ገዳይ ተብሎ ፌመስ ቢሆን የድርጅታቸው አምባሳደር ታረጉትና ላይክ ታስፈልጉታላችሁ። ስለ ሞራል የሚባል አልፈጠረባችሁም። ኖርማሊ ሰዎች የፈለጉትን ስራ ቢያሰሩ በማን ነው ምንድን ነው የሚለው መታወቅ አለበት። ሞራል ያስፈልጋቸዋል። ሲጀምር ስርዓት ያስፈልጋቸዋል። ስርዓት የለም ጭራሽ ኖርማል እንደዚህ አይነት ቅስቀሳ ደድቡ የሚል ሰው ላይ በዚህ ሌቪል አሶሲየት ማድረግ በጣም አሳፋሪ ነው። ምን አይነት የሶሳይቲ ውርደት ላይ እንደደረስን፣ ምን አይነት የማህበረሰብ ውድቀት ላይ እንደደረስን አዝናለሁ። በጣም ኖርማል የለንም ምንም። አሁን እሄ የሶሻል ሚዲያ ሆይ ሆይታ ምንም፣ ሁሉም ሰው ይራሱ አጀንዳ ነው ያለው። ሁላችንም ማብረክ መጥፎ ነገር በዚህ ሌቪል ላይ ይጋለል ሁላችንም ማህበረሰብ ሰርብ፣ ሁላችንም ሁላችን የሆነ እዚያ ተደርጎ የማይታወቅ ነገር አውርተን ወይም አድርገን ቪዲዮ ብንጭን በሚሊዮን የሚቆጠር ሰው ፎሎ ያደርግና፣ ኖርማል ጥፋት እኮ ይሄው እኮ በየትም ዓለም ላይ ነው፣ የሰው ልጅ ባህሪው ነው በቃ። እነዛን ነገሮች አድርጎ ፌመስ መሆንና ገንዘብ ማግኘት የሚቻል ቢሆን ኖሮ ማህበረሰብ ይፈጠር ነበር። እስከዛ ድረስ ደደብ ማህበረሰብ ተፈጥሮ ሀብታም ደደብ ሀብታም ሆኖ አያውቅም። ለጊዜው ነገር ሊያደርግለት ይችላል መጀመሪያ መግቢያ ላይ የተናገርከው እሱ ነው ደደብ የሆነ ሰው የሚያልፍለት ፕሮባብሊ አንተ ኤግዛምፕል ልትሆን ትችላለህ ይሄን እንዳለፈልኝ ከቆጠርከው ከዛ ውጭ ግን አለፈለት ፐርማነንት አይደለም አለፈለት ለውጥ የሚያመጣ አለፈለት አይደለም የአንድ ሰሞን ነው ሁሉም ነገር እና በዚህ ደረጃ ተሳካለት ምትሉት የዓለም ሀገር ካለ ያው ዓለም ላይ እኩል እየኖርን ነው እነማን ናቸው ዕውቀት የሌላቸው እነማን ናቸው ደደቦች እነማን ናቸው ሰው ማያከብሩ እነማን ናቸው ሰው ማይሰሙ እነማን ናቸው በጣም ኢግኖራንትና ከሥርዓት ውጪ የሆኑ እነማን ናቸው ገንዘብ ያላቸው ሀብታሞች?

የሆነ ምናምን አዋት ወንጀል መስራት ከገንዘብ ይዞ የሚሄድ ሰው ራሱ ሰው ምግድል፣ እንደዚህ አድርጋችሁ ገንዘብ ታገኛለች። እሱ ነው የሚያዋጣው። ድሬ ብትሰብክም የሚያስር ሰው የለም። ዘ ሴም ቲንግ ነው ደድቡ ማለት እንደዛ። እንደ ደድብና አስፈሪ ጨካኝ ነገር የለም ለማህበረሰብ። ሁሉም ከዛ በታች ናቸው። ዘረኝነት ብለው አደገኝነት ብለው ጎጠኝነት ብለው ቫዮለንስ ረብሻ ብለው ምናምን ብለው ጥላቻ ብለው ምናምን ብለው ሁሉም አለመማር ብለው አለው ማስተካከያ፣ ለደደብነት ማስተካከያ የለውም። ይሄንን መስበክ ማለት አገር መግደል እና እንደዚህ አይነት እንደዚህ አይነት ሰውን ሊሸልም የተነሳ ተቋም ይህንን ሽልማት ስነስርዓት ስፖንሰር የሚያደርገው የኔ መንግስት ተቋም ይኖራል። በጣም ነው ማፍረው። እንዴት ሰው የራሱን አገር ተያይዞ እሳት ላይ ለቁሳታል። በጣም ያሳዝናል። በጣም ከኢትዮጵያ መታችሁ ማለት ነው። አሜሪካ ሀገር 10 20 30 ዓመት የቆየ ሰው ፋራ ፋራ ለሚመስላችሁ ለእናንተ ነው። በነገራችሁ ላይ አሜሪካ ብዙ ዓመት የቆየ ሰው አለ ባብስታ የላቱ መስሏችሁ ከሆነ ተሳስታችኋል። ወይም ደግሞ የት እንደሚሸጥ ሳያውቁ ቀርተው፣ ወይም ደግሞ እንዴት መግዛት እንዳለባቸው ብር ሳይኖራቸው ቀርቶ አይደለም። ሁሉም አላቸው ኤቭሪ አክሰስ ገንዘብ ዋላቸው ቦታ የት እንደሚሻል አለባበስ ስታይል እንዴት ማድረግ እንዳለባቸው በደንብ ያውቁታል። ለምን እንደማያደርጉት ታውቃላችሁ? በቃ ቴ ቱ ቢዚ እንጂ ቬሪ ስማርት የሆኑ ሰዎች ነው ያሉት። በጣም ብዙ ስማርት የሆኑ ሰዎች ግን አሜሪካ መጥተው በቃ ባህር ውስጥ የተለቀቀ አሳ ነው የሚሆኑት። ምክንያቱም በጣም ብዙ ኦፖርቹኒቲ አለ። ሲለፉ ስለሚውሉ እንጂ ሳያውቁ ቀርተው አይደለም። የምሬ ነው ብላችሁ ኢትዮጵያ ሄደው ተቸግረው ልብሳቸው የሚሆኑት የምሬ ነው ምላችሁ። ብራንድ ስቶር ዝ ኤቭሪ ኢን ኮርነር አሜሪካ አገር ውስጥ እሱን እየገዙ እየለበሱ ጸጉሯቸውን እየተሰፉ ፌክ ጸጉር አልጓ አይላሽ አድርገው መሳሽ እየሄዱ ሞሮኮ እየሄዱ እስቲም እየገቡ አቅቷችሁ አይደለም። በእውነት አሜሪካ ሀገር የሚኖር ሰው ወይም ሌላ ሀገር ሰው የሚኖር ሰው ሀገር ቤት ላለ ሰው ስለሚኖር ነው። እና እባካችሁ አዲስ እየመጣችሁ የቆየ የቆየን ሰው ፋራ እንዳይመስላችሁ። አሜሪካ ሀገር ስትገቢ ወይ ስትገቢ ወይ አረብ ሀገር ከሀገር ስትውጭ፣ በአጠቃላይ ለራስሽ መኖር ተቆሚን የምትኖር እዛ አገር ቤት ላለው ቤተሰብሽ ነው። ማንፋራ ምኖች ነው? በእናትሽ ግብግብ ታደርገሽ። ኮርነር ብራንድ ስቶር ኮርነር ላይ ጠፍቶ ስራ መስቶብሽ ነው። እስቶር ሄደሽ እራስሽ ዴቃ ቲሸርት እንትን ለመግዛት ስራ መስቶብሽ ነው። አበሻ ሬስቶራንት ሄደሽ ተቀምጠሽ ስታወሪ አይበዛብሽ። ምንድን ነው መልእክቱ አሁን ያስተላለፍችው? ዌልካም ቱንት ሶሻል ሚዲያ እንዴ ቀለማመድሽው እኮ እናቴ እንትን ከባህሩት የወጣው ናቸው። ኢትዮጵያ ውስጥ መተው እንደዛ ችግርግር የሚሉት ይቸገራሉ። እንደዚህ ሲመጡ እኔ አላውቅም፣ ብዙ ሰው አውቃለሁ። እዚህ ሲመጡ ሲቸገር አላውቅም። ነባሮቹን ዲፌንድ እያደረግሽ ነው። አንዳንድ ገጥሞኛ አዲስ አይ

እኔ እንደው እኔ እኔ ይክፋኝ እኔ ልታረዝ ለታረዝ እንደዚህ ቀን የሚያስተካክል ሰው ነው ቢገኝ ደስ ይላል እኮ። ኦሆይ